የኔ ጠንካራ ሴት የሚዲያው ድምቀት ማለት ነው። ሩታዬ ዛሬ ስለመጣች በጣም ነው ደስ ያለኝ። በነገራችን ላይ ቤተሰብ እኔ ናፍቃኝ ነበር ማለት ነው ትላንትና ስላልመጣች እና ሊከፋሽ አይገባም። ምንም ነገር ሊሰማሽ አይገባም ማለት ነው ምክንያቱም መክፈል ያለብሽን መሄድ ያለብሽን አክል ሄደሻል። ያ ሰው ደግሞ ካልገባው ምንም ማድረግ አይቻልም ማለት አንዳንድ ጊዜ አብሮ ሆኖ ከመታመም ሰላም ያለው መለያየት ይሻላል ማለት ነው። እና ያው ማላችሁ ላይ ደግሞ ትልቅ ነገር አለ እየመጣ ነው። ምናልባት እሱ ደግሞ ሲመጣ ሰላም ልትሆኑ ትች- ትችላላችሁ ማለት ነው። እና ምንም ነገር ሊሰማሽ አይገባም። ጀግና እንደሆንሽ ደግሞ እኔ እርግጠኛ ነኝ ሙሉ በሙሉ ማለት ነው። እና ከቤተሰብሽም ጋር ቢሆን ብቻሽንም ቢሆን ትመጭልናለች ቤ ተስፋ አደርጋለሁ እንደማትቀሪ ማለት ነው። እና በጣም ነው ደስ ያለኝ ዛሬ ስላየውሽ፣ ያው ከማርክ ጋር ሆነሽ ሊከፋሽም ልታለቅሽም አይገባም። እኛ ሁሌም ከጎንሽ ነን እንወድሻለን ማለት ነው። እና በጣም ነው ደስ ያለኝ ዛሬ ስላየዋት። ያው የእኔን አይደለም፣ እኔ ቤተሰቧ ጋር ሴት ልጅ የመጀመሪያ ጇን ቤተሰቧ ጋር ሄዳ ነው የምትወልደው ማለት ነው እና እናቶች ደግሞ ይሻላሉ። ብቻውን ከምትሆን ከእናቷ ጋር ሆና ጊዜዋን ማሳለፍ ብዙ ጊዜ አላየናትም። እኛም ደግሞ ብዙ ጊዜ እናያታለን ከማዘራው ጋር ብዬ ተስፋ አደርጋለሁ። ቤተሰብ ጋር መሄድሽን እኔ ደግፋለሁ ማለት ነው እና በጣም ነው ደስ ያለኝ ያው ማርክም ምርጥ ወንድምሽ ነው። ያው ለአንቺ ብዙ ዋጋ እንደከፈለ እኛም እናውቃለን። ግን ደግሞ ያው አንዳንድ ጊዜ ስትለያይ በጣም ነው የሚከፋው አውቃለሁ። ግን አይዞሽ ሩታዬ ፈጣሪ ከአንቺ ጋር ሆኖ የወድሽን በጀርባሽ